መዳም ቅመም ነበርኩኝ። ብዙ ነገር እኮ በአረብ ሀገር አሳልፍ ያለሁኝ ብዙ መከራዎችን አይቻለሁኝ። በጣም ይገርማል ወላሂ ለአዚም ማለት ነው። የመዳም ቅመሞች ይህን ያህል ያስከፋል ብላችሁ ታስባላችሁ? ይህንን ቪዲዮ የምትከታተሉ የምትሰሙኝ እህት ወንድሞች፣ አስተያየታችሁን ኮሜንታችሁን እፈልጋለሁ። ሁላችሁንም

አለይኩም ወረህማቱላህ ባረካቱሁ ዲና የተከበራችሁ የመንሱራት አድማጭ ተመልካቾችን እንዲሁም ቤተሰቦችን እንደምን አላችሁ? ያላችሁበት ሰላማችሁ ይብዛ፣ ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። በነገራችን ላይ የሰሞኑ ጉፋን በጣም ከባድ ነው ማለት ነው። አየሩ ተበክሏል ማለት ትችላላችሁ እና ከዒድ ጀምሮ እስካሁን ያለው ጉፋን የያዘኝ አለቀቀኝም፣ ፊቴም ተቀያይሯል። አይኔ ራሱ ብዥ ብዥ ብላ ከዚች ብሳ የለችም ማለት ነው። እና ባይ ዛሬ የመጣሁበት ቪዲዮ በጣም የሚገርም ነው። ያስቃል ብዬም አልልም። ነገሮች ስተዋቸው ከባድ ነው። ያው ሁሉም የራሱን አስተያየት እና የራሱን ሀሳብ አይደለም የሚገልጸው። እና ሁለት ሶስት ኮሜንት ላይ በተደጋጋሚ ተጽፎልኛል ማለት ነው። እሱም ምንድን ነው የመዳም ቅመሞች ለምን ትያለሽ እህት ወንድሞቼ፣ አት ሞይ ያሉ ልጆች አሉ ማለት ነው። የመዳም ቅመሞች እንደዚህ እንደ ቀላል ነገር አይተውት ነው እንዴ አልኩኝ። የመዳም ቅመም ማለት ምን ማለት ነው? ትርጉሙን ተረድተውታል? እኔ እንጃ። እኔ እንዴት እንዳሰቡትና እንዴት እንደወሰዱት አላቅም። ብቻ እነዚህ ልጆች ማለት ነው እኔ የመዳም ቅመሞችን እኮ እንዴ ወርቅ ከዛም በላይ እኔም እኮ የመዳም ቅመም ነበርኩኝ። ብዙ ነገር እኮ በአረብ ሀገር አሳልፍ ያለሁኝ ብዙ መከራዎችን አይቻለሁኝ። ጉልበት የተንቀጥቅጦ እኮ ብዙ ነገሮችን አሳልፍ ያለሁ ማለት ነው። እና የመዳም ቅመም ማለት እኮ በጣም ከባድ ነገር ነው ከምንም በላይ ማለት ነው። እንዴ ቀላል ሊታይ አይገባም፣ ቀላልም አይደለም። እኛ ካላቀለል ነው በስተቀር ማለት ነው። እኔ የመዳም ቅመሞችን እማያቸው ማለት ነው እንዲህ አርጌ፣ ከወርቅ በላይ ከዛ በላይ ናቸው። ህይወታቸውን መስዋዕት አርገው ጉልበታቸው አልቆ የህመም ስሜታቸውን በውስጣቸው አፍነው ይዘው እንባቸው በዚህ እየወረደ ለቤተሰብ ለዘመድ አዝማድ ለሀገራቸው መስዋዕት የሚከፍሉት እነማን ናቸው? የመዳም ቅመሞች ናቸው። የመዳም ቅመም ማለት ምን ማለት ነው? ቅመም ማለት ምን ማለት ነው? አሁን ወጥ ቅመም ካልተጨመረበት አይጣፍጥም። ማንኛውም ሰው ሽሮና በርበሬ ሲያዘጋጅ ምንድነው? ቅመም ነው አይደለ? ያንን ሽሮና በርበሬ የሚያጣፍጠው ማለት ነው። ቅመም ካለለው አይበላም፣ ጣዕምና አይኖረውም ማለት ነው። ያ ማለት መዳም ያለኛ፣ ያለሰራተኛ አይሆንላትም። መዳም የምታምረው የምትዋበው ቤቷ ፏፍ ትክት ብሎ ምግቧ ተዘጋጅቶላት ቤቷ አምሮላት የምትገኘው በማነው? በእኛ በሰራተኛ በመዳም ቅመሞች ነው። የመዳም ቅመሞች የተባለበት ምንድን ነው? መዳም እኛ ሰራተኞች እነሷ ቅመሟ ነን። ያው ብዙዎች ማስረዳት እንዳይሆንብኝ ታውቁታላችሁ ብዬ አስባለሁ ማለት ነው ይህን እምለው አንዳንድ ለጠየቁኝ እህቶቼ ነው ማለት ነው። እንግዲህ ይህንን ቪዲዮ ይሰሙታል ብዬ አስባለሁኝ ማለት ነው። እና ለምን እህት ወንድሞቼ አትይም? ለምን እህት ወንድሞቼ አትይም? የመዳም ቅመሞች ለምን ትያለሽ? ገረመኝ። በጣም በጣም ደነቀኝ። አሁን ይሄ ሀላጥ የሚወጣለት ነው፣ መጥፎ ነገር የሚወጣለት ነው። እኔ እኮ መዳም ቅመሞችን አካብጄ ነው የማያቸው ከምንም በላይ ሊካበዱም ይገባቸዋል እኮ ብዙ ነገር አሳልፈው እኮ ነው ሕይወታቸውን እኮ ሰጥተው ነው በሰው ሀገር እየተንገበገቡ ለሀገራቸው የሚሆኑት ማለት ነው። የመዳም ቅመም እንደቀላል ሊቀለድባቸውም አይገባም እኮ። ክብር ያላቸው ከጀግንነት በላይ ጀግና ጀግና እኮ ናቸው የመዳም ቅመሞች። እኔ የመዳም ቅመሞችን ስገልጻቸው ማለት ነው ከራሴው ጀምሬ እኔም የመዳም ቅመም ነኝ ነበርኩኝ አሁን ሀገር ስለገባው አይደለም። እና የመዳም ቅመሞችን ስገልጻቸው በቃ ይሄ ነው ብዬ የራሱ ስም ለመስጠት ቃላት አጣለሁ፣ ቃላት አላገኝም ማለት ነው። ውስጤ ደስ ነው የሚለው። በቃ የመዳም ቅመም ስል ማለት ነው ውስጤ በጣም ነው የሚደሰተው። ወላሂ ለአዚም ማለት ነው በጣም ያኔ ከጀግንነት በላይ በጣም ብዙ ነገሮችን የመቻል አቅሟ ብዙ አመታትን አስቆጥራ ብዙ ነገሮችን አሳልፋ ህይወቷን ሰጥታ ያ ሁሉ ነገር ተቋቁማ የምትሰራዋ የመዳም ቅመም ብትባል ይሄ ትንሽ ነገር ነው ብላችሁ ታስባላችሁ። በጣም በጣም እኔ እንጃ። እኔ ውስጤ አሁን ዋላይ ከፍቼ ማሳያችሁ ማለት ነው። የመዳም ቅመም ስል ስሜቱ ይህ ነው ብዬ ለማስረዳት ይከብደኛል ማለት ነው። ከፍ ያለ እንደውም ከዚህ በላይ ቢገኝ ስም ደስ ይለኛል ማለት ነው። እና አብዶሎ እንግዲህ ታቆጣላቸው እሱ ነው የመጀመሪያ ጊዜ የመደም ቅመሞች ብሎ ያወጣው ማለት ነው ይሄን ስም። እና ይሄ ደግሞ ተስፋፍቶ ብዙ ህብረተሰብ ብዙ ሰው የመደም ቅመሞች ይላል ማለት ነው። እኔም አሁን አፌ ላይ እህት ወንድሞቼ ለማለት አይመጣልኝም እህት ወንድሞች እኮ ናቸው። ያው የመዳም ቅመሞች ማለት እህት ወንድሞች ናቸው። በሰው ሀገር ተሰደው የሚኖሩት እህት ወንድሞች ናቸው። ግን የመዳም ቅመሞች ስል ማለት ነው በጣም ደስ ይለኛል። ይሄ ደግሞ የሚያስነውርም አይደለም። ሰው ማለት ነው ይሄንን አፈር አፈር ማለት ነው ከተሸጠ ወይም አመድ አመድ ከተሸጠ ብር ካወጣ ሽጦ ጥሩ ደረጃ ላይ ጥሩ ነገር ቢያደረግ ማለት ነው። ይሄ ጀግንነት ነው። ይሄ ወዲታይ ዝቅ ብሎ መስራት ከታች ተነስቶ ከፍ ብሎ ጥሩ ደረጃ ላይ መድረስ ጀግንነት ቅመምነት ነው ማለት ነው። በቃ ቅመም ማለት ያው ማጣፈጫ፣ ጥሩ ነገር ለእይታም፣ በቃ ስታወሩትም፣ ሁሉን ነገር ስታደርጉት፣ ደስ የሚለው ቅመም ያለው ነገር ነው ማለት ነው። ሁሉም ነገር ያለ ቅመም ወሬ እንኳን ስታወሩ የሚጣፍጥላቸው ምንድን ነው? እያቀናበራችሁ የሆነ ደስ ደስ የሚሉ ቃላቶችን ስትጠቀሙ እንደ ቅመም ይቆጠራል። በዛውም እየሳቃችሁ ማለት ነው እና እንዴት እንደዛሉ ብዬ በጣም ስላስደነቀ ነው ማለት ነው። የመዳም ቅመም ሰራተኛ ማለት ክብር ያለው ነገር እንዴት እንዴት ያለሽ ብለው ስላሉ ግርም አለኝ። እኔ ኮሜንት ላይ በተደጋጋሚ ስለተጻፈልኝ ነው እንግዲህ ይህንን ነገር ዛሬ ቪዲዮ ልሰራ ያሰብኩት ማለት ነው። እንዴት እንደቀላል ይታያል። የመዳም ቅመሞች ከባድ ስም እኮ ነው። በጣም ከባድ ነው ታውቃላችሁ። እንግዲህ ሰው ሀገር ስንኖር ስንቱን ነገር ሰርተን ለአይናቸው ፋፍክት ብሎ ለጆሮአቸውም የሚሆን ለህሊናቸውም ይሁን ለሁሉ ነገራቸው እኮ እኛ ቅመሞች ነን እኮ ቅመም ለመዳም እንትን የምናሳምርላ ማለት ነው። ታውቃላችሁ ሁለት ሶስት ቀን ሳይጸዳ ወይ ምግብ ሳይሰራ የሆነ ነገር ሁኖ ሲያድር ታውቁታላችሁ። ወይ ኢጃዛ ቤት ወታችሁ ተመልሳችሁ እዛ ስራ ቦታችሁ ስትሄዱ ያ ቤት እንዴት ሁኖ እንደምታገኙት ታውቃላችሁ ማለት ነው። እና ቅመሟ ማን ነው? እኛ ስራ የምንሰራው ሰራተኞች ሰራተኛ ማለት ክብር ያላት የምትመጎስ ጀግናይቱ ሴት ወንዱም ይሁን ሴቷም እህት ወንድሞቼ ማለት ያው ቅመሞች ናቸው ማለት ነው። ሁሉም ነገር የሚያምረው በሰው ነው እና መዳም የሚያምርባት ብትዋብም ብትበላም ብትጠጣም የሚያምርባት በኛ በቅመሞች ነው እና ቅመሞች የሚለው ቃል ለእኔ ስገልጸው ከምንም በላይ ከምንም በላይ ትልቅ ክብር ያላት ጀግናይቱ እህቴ ወንድሜ በአረብ ሀገር የምትሰቃየው ሙቀቱን ብርዱን ችላ፣ ሳቋን ተቀምታ ጉልበቱ አልቆ በለቅሶ ፊቷ ተከፍቶ አእምሮዋ ተረብሾ ከቤተሰቦቿ አርቃ የምትኖረው እህቴ የመዳም ቅመም ናት።